እንዴት ናችሁ የተወደዳችሁ ክርስቲያኖ ሮናልዶ ቀጥሎ ወዴት ይሄዳል የሚለው ጉዳይ ሰሞኑን የተጋጋለ የብዙሀን መገናኛዎች አጀንዳ ነው። ባለፈው ማክሰኞ ለአልናስር የመጨረሻ ጨዋታውን ካደረገ በኋላ በተለይ በራሱ የሶሻል ሚዲያ ኔትወርክ ላይ ያሰፈረው መልእክትም ይሄ ዜና ብዙ እንዲራገብ አድርጓል። ያው የክርስቲያኖ ሮናልዶ የአልናስር ኮንትራት ከአንድ ወር በኋላ ያበቃል። እስከ ጁን 30 ድረስ የሚያቆይ ኮንትራት ነው ያለው። ለሁለት ዓመት ተኩል ነው በዚያ የቆየው። በብዙ ብዙን መገናኛዎች ላይ ሪፖርት ሲደረግ እንደቆየው በአመት 200 ሚሊዮን ዩሮ ሲያገኝ ቆይቷል። ግን በአልና ስር ዋንጫ አላነሳም። እኔ የክርስቲያኖን እዛ ሄዶ ዋንጫ ለማንሳት እንደ ትልቅ ነጥብ አላየውም። ያው ተጫዋቹ የድል ረሃብ ስላለው ሁል ጊዜም ቢሆን የሚረካ ስላልሆነ ዓለም አሸነፉ ቅር እንደሚያሰኘው ግልጽ ነው። ነገር ግን ሳውዲዎቹ ክርስቲያኖን ያስፈረሙት ዋንጫ እንዲያሸንፍ ብቻ አይደለም። የሳውዲን እግር ኳስ በዓለም የእግር ኳስ ካርታ ላይ ጎላ ብሎ እንዲታይ ከማድረግ አላማ ጋር ስለሆነ ክርስቲያኖን ብቻ ሳይሆን ሌሎቹ ነው እንጂ የሚከፈለው ገንዘብ በእግር ኳስ ራሽናል ክፍያ አይደለም፣ ለእነዚህ ተጫዋቾች ሁሉ የሚከፈለው ምክንያቱም ከትልቁ የአውሮፓ ገበያ በጣም በብዙ እጥፍ የራቀ ስለሆነ ክርስቲያኖ አርባ ሚሊዮን ዩሮ ይከፈለው ነበር በማንቸስተር ዩናይትድ። ድንገት 200 ሚሊዮን ዩሮ የሚከፈለው ተጫዋች ሆነ። ስለዚህ ከገበያ ዋጋ አንጻር ካያችሁት ጉዳዩ የእግር ኳስ ስኬት ጉዳይ አይደለም። ለክርስቲያኖም ቢሆን አምስት ጊዜ ቻምፒየንስ ሊግ ያሸነፈ አውሮፓ ዋንጫ ያሸነፈ ፕሪሚየር ሊጎች፣ ላሊጋዎች፣ ሴሪያዎች ላሸነፈ ተጫዋች እዛ ሄዶ የሳውዲ የንጉሥ ዋንጫ ምናምን ቢያሸንፍ በእግር ኳስ ህይወቱ ላይ የሚያመጣው ልዩነት የለም። ሰው ምክንያቱ የእግር ኳስ ስኬትን በማየት ብቻ እዛ ዋንጫ አላነሳም ብቻ በሚል አስተያየት መለካት ተገቢ አይመስለኝም። ነገር ግን ከዚህ ክለብ ጋር የመቀጠሉ ጉዳይ አሁን በብዙ ዘገባዎች ላይ እንደሚስተዋለው አጠራጣሪ ነው። በአልናስር የመቆየቱ ጉዳይ በጣም አጠራጣሪ ነው። እንዲያውም በዚህ ጊዜ በቅርብ ጊዜ የሚደረገው የዓለም ክለቦች ዋንጫ ላይ አይደለም አዲሱ የጃኒ ኢንፋንቲኖ ፕሮጀክት ነው የፊፋ ክለብ ወርልድ ካፕ የሚባለው ውድድር በዩናይትድ ስቴትስ ይደረጋል። በ32 ክለቦች መካከል ከጁን 15 እስከ ጁላይ 13 ለአንድ ወር ገደማ የሚቆይ ውድድር ነው እና የፊፋው ፕሬዚደንት ጃን ኢንፋንቲኖ ስፒድ የሚባል አንድ የዩቱብ ስትሪመር አለ። ብዙ ልታውቁት ትችላላችሁ። ሶሻል ሚዲያ ላይ ተደጋግሞ የሚታይ እና ለክርስቲያኖ ሮናልዶ ባለውም ትልቅ አድናቆት የሚታወቅ ነው እና ከእሱ ጋር አንድ ቃለ ምልልስ ነበራቸው። እዛ ቃለ ምልልስ ላይ ሮናልዶ በዓለም የክለቦች ዋንጫ ላይ ሊሳተፍ ይችላል ከክለቦች ጋር ንግግር እያደረገ ነው ብለው ተናግረው ነበር። የመጨረሻ ያልናስር ጨዋታውን ካደረገ በኋላ በሶሻል ሚዲያው ላይ ወጥቶ የጻፈው ነገር ይህኛው ምዕራፍ ተጠናቋል፣ አዲሱ ምዕራፍ ደግሞ እየተጻፈ ነው ብሎ ነበር የተናገረው እና ሁሉንም አመሰግናለሁ አለ። በጣም ጥቂት ቃላት ናቸው። 11 12 ቃላት ናቸው። ነገር ግን ቀጥሎ ስለሚሆነው ነገር ፍንጭ እንደሰጠና በአልናስር እንደማይቆይ እንደሚያሳይ ተደርጎ ነው የታየው። አልፋተህ ከሚባል አስረኛ ስፍራ ላይ ከተቀመጠ ቡድን ጋር ተጫውቶ ነው ቡድኑ ሶስት ለሁለት የተሸነፈው። በዚህ ውጤት የተነሳም አልናስር በሚቀጥለው ዓመት በእስያ ቻምፒየንስ ሊግ አይሳተፍም። 99ኛ ጎሉን አስቆጥሯል በዛ ጨዋታ ላይ 25ተኛ የሊግ ጎሉ ነው በዚህ የውድድር ዘመን ስለዚህ በድጋሚ ከፍተኛ ጎል አስቆጣሪ ሆኖ አጠናቋል የግል ቁጥሮቹን ካያችሁ የሚያስደንቁ ስታቲስቲክሶች ናቸው። 800ኛ የክለብ ጎሉን አስቆጥሯል። በእግር ኳስ ታሪክ 800 የክለብ ጎሎች ያስቆጠረ ተጫዋች የለም። ያው የፔሌ ጉዳይ አከራካሪ ነው ሁልጊዜ። እንደምታውቁት ሊዮኔል ሜሲ በዓለም የክለቦች ዋንጫ ላይ ከኢንተር ማያሚ ጋር ይሳተፋል። በ51 ጎሎች ያንሳል። ለክለብ ባስቆጠራቸው ጎሎች ለባርሰሎና፣ ለፔዤ አሁን ደግሞ ለኢንተር ማያሚ 749 ጎሎች ሊዮኔል ሜሲ ያስቆጠረው አሁን ሁለቱን ተጫዋቾች በዚህ ፍላግሺፕ በሆነ የጃኒ ኢንፋንቲኖ ውድድር ላይ አንድ ላይ የማጫወት ፍላጎት አለ። ማለት ለአንድ ቡድን ሳይሆን ግን በአንድ ውድድር ላይ እንዲጫወቱ የማድረግ ፍላጎት አለ። ያው ውድድሩ ለማድመቅ ሁሉንም ጥረት እያደረጉ ነው። ብዙ ኢንቨስትመንት የሚመጣው ከሳኡዲ ክለቦች ነው እንደሚታወቀው። ያው አልናስር ከሳኡዲ ፐብሊክ ኢንቨስትመንት ፈንድ አራት ክለቦች መካከል አንደኛው ነው። የ75 በመቶ የሚሆነውን ፒ አይ ኤፍ የሚባለው የሳኡዲ መንግስት ሄጅፈንድ ነው የሚቋቋመው እና አሁን ወዴት ይሄዳል የሚለው ጉዳይን በተመለከተ ራሳቸው ኢንፋንቲኖ ሲናገሩ ከአንዳንድ ክለቦች ጋር ንግግር እያደረገ ነው የሚል አስተያየት ነው የሰጡት። በዚህ የክርስቲያኖ ካምፕ ደስተኛ አልነበረም። የተጫዋቹ የኮንትራት ወይም የአዲስ ክለብ ፍለጋ ጉዳይ በፊፋ ፕሬዝደንት እንዲነገር አልተፈለገም፣ ግን እሳቸው እንዲህ አይነት ፍንጭ ሰጥተዋል። ያው ፊፋ እንደሚታወቀው በዚህ ውድድር ላይ የሚሳተፉ 32 ክለቦች እስከ አዳዲስ ስድስት ተጫዋቾች ድረስ የማስፈረም ልዩ ፈቃድ ሰጥቷል። ለዚህ ውድድር ብቻ ተብሎ ልዩ የዝውር መስኮትም አለ ከጁን አንድ ጀምሮ እስከ ጁን አስር ድረስ ለአስር ቀናት የሚቆይ ማለት ነው እና የእሳቸው እንዲህ መናገር በጣም ብዙ የብዙሃን መገናኛዎች የዝውር መላምቶች መነሻ ሆኖ እያገለገለ ነው። አሁን አንዳንድ ብዙሃን መገናኛዎች በዓለም የክለቦች ዋንጫ ላይ የማይሳተፍ ቢሆንም ወደ ልጅነት ክለቡ ወደ መጀመሪያ ክለቡ ወደ ስፖርቲንግ ሊዝበን ሊመለስ ይችላል። ወደ ራያዶስ ደሞንተሬይ ከሚባለው ክለብ ጋር ስሙን የሚያቆራኙት አሉ። ወደ ቦካ ጁኒየርስ ሊሄድ ይችላል ይላሉ። ምናልባት ወደ ሜጀር ሊግ ሶከር ሄዶ ለአንደኛው ክለብ ፈርሞ በአሜሪካ ሊግ ከሜሲ ጋር እንደገና ያተቀናቃኝነታቸውን ሊቀጥሉ ይችላሉ ይላሉ። ግን በአብዛኛው የክርስቲያኖ የሰሞነኛ የዝውውር ጉዳይ ከአለም የክለቦች ዋንጫ ጋር የተገናኘ ነው፣ በተለይ ከኢንፋንቲኖ ንግግር በኋላ ማለት ነው። ብዙ ገንዘብ የሚያስገኝ ነው። ውድድሩን የሚያሸንፍ ክለብ 130 ሚሊዮን ዩሮ ያገኛል ነው የሚባለው። ይሄ በቻምፒየንስ ሊግ አንድ ክለብ ከሚያገኘ ሁሉ በጣም ይበልጣል። ለተሳትፎ ብቻ 50 ሚሊዮን ዩሮ ክለቦቹ ይከፈላቸዋል። ከፍተኛ ገንዘብ በሳውዲዎቹ ኢንቨስት የሚደረግበት ውድድር ነው። ለዚህ ነው የክርስቲያኖ ቀጣይ ዝውውር ለአጭር ጊዜም ቢሆን በዚህ የዓለም የክለቦች ዋንጫ ወደሚሳተፍ ክለብ ሊሆን ይችላል ተብሎ እየተነገረ ያለው። መጀመሪያ አካባቢ ማርካ የሚባለው የማድሪድ ጋዜጣ የሞሮኮ ክለብ ዋይዳድ ካዛብላንካ ክርስቲያኖ ሮናልዶን ሊያስፈርም ይችላል የሚል መረጃ አወጣ እና የክለቡ ፕሬዝደንትም ከክርስቲያኖ ወኪሎች ጋር እየተነጋገሩ ነው የሚል መረጃ ሰጠ። ይህንን የሚያጠናክር አንድ ቃለ ምልልስ ደግሞ ኖርዲን አምረባት የሚባለው የሶፊያን አምረባት ወንድም እና ብዙ ሲጫወት የምናውቀው የቀድሞው የሞሮኮ ብሔራዊ ቡድንም ተጫዋች ወደ ሆላንድ ተመለሰ ነው። በሆላንድ የተወለደው ለሞሮኮ በኋላ ቢጫወትም እና ደ ቴሌግራፍ ከሚባለው የሀገሪቱ ትልቁ የእግር ኳስ ጋዜጣ ጋር ቃለ ምልልስ ሲያደርግ የዋይደር ካዛብላንካን ፕሬዚደንት ጠቀሰና ትልቅ አምቢሽን ያላቸው ናቸው። ለዚህኛው ለሚሳተፉበት የዓለም የክለቦች ዋንጫ ውድድር ደግሞ ዝና ያላቸውን ትልልቅ ተጫዋቾች ማስፈረም ይፈልጋሉ። ክርስቲያኖ ሮናልዶ ከኢላማዎቻቸው መካከል አንደኛው ነው። ይህንን ከፕሬዝደንቱ አንደበት ነው የሰማሁት ብሎ ተናገር እና ነገሩ በጣም ተጋግሎ ተነገር። ያው ከባዱ ነገር ለአንድ የሞሮኮ ክለብ ይህንን ያህል ደሞዝ የሚከፈለውን ሮናልዶን ማስፈረም ይችላሉ ወይ ነው። ሮናልዶ ራሱ ለሞሮኮ ክለብ መፈረም ይፈልጋሉ የሚለውም ገና አልጠራም። ግን ስፔኩሌሽኑ አለ ማለት ነው። ሌላኛው ስሙ ሲጠቀስ የምንሰማው ሞንትሬ የሚባለው የሜክሲኮ ክለብ ነው። የዚህ ዝውውር ወሬ ጉልበት እንዲያገኝ ተጨማሪ ምክንያት የሆነው እዛ የሪያል ማድሪድ የቀድሞ ጓደኛውና አብረውም በማድሪድ ብዙ ስኬቶችን ያሳኩት ሰርጂዮ ራሞስ እዛ እየተጫወተ የመሆኑ ነገር ነው። አንድ ጣሊያናዊ ጋዜጠኛ ያለ በዝውውር ጉዳዮች ላይ ስፔሻሊስቶች ናቸው ከሚባሉት ጋዜጠኞች መካከል አንደኛው ነው። ይሄ ጋዜጠኛ ኒኮሎ ሽሬያ የሚባለው ጋዜጠኛ ነው። እሱም እንደዚሁ የዚህኛውን ዝውውር ጉዳይ ተጨባጭ እንደሆነ አድርጎ ሲያነሳ ነበር። ይሄ የቶሉካ ክለብ የሊጋ ሜክሲኮ ሻምፒዮን ነው። ስለዚህ ሜዳ ውስጥም ስኬታማ ነው። እንዲያውም ክርስቲያኖ ከአንዳንድ ክለቦች ይልቅ የሜክሲኮ የሊግ ጥራት ከፍ ያለ ስለሆነ ምናልባት ሊሳብበት ይችላል። አሁን አንድ ሺህ ጎል የማስቆጠር ምኞት አለው አይደለም፣ 936 ጎል ላይ ነው ያለው አሁን ክርስቲያኑ ያንን ለማሳካት ደግሞ ከፍ ያለ ደረጃ ወዳለው ሊግ መሄድ ይፈልጋል። ስለዚህ በንጽጽር የሜክሲኮ ሊግ ደህና ሊግ ነው። ደግሞ እንደምታውቁት የ2026 የዓለም ዋንጫ ሲደረግ ከዚህ የዓለም የክለቦች ዋንጫ ውድድር ባሻገር ማለት ነው ሜክሲኮ ከሦስቱ አስተናጋጅ ሀገራት መካከል አንደኛዋ ነች ከዩናይትድ ስቴትስ እና ከካናዳ ጋር ስለዚህ ያንንም የዓለም ዋንጫ ታሳቢ ያደረገ ውሳኔ ነው መሆን ያለበት በክርስቲያኖ ስሌት መሰረት እንደሚነገረው። ክርስቲያኖ ደግሞ የዓለም ዋንጫው ላይ መጫወት ብቻ ሳይሆን ያው በእግር ኳስ ሕይወቱ አንድ የሚጎድለው ነገር ካለ የዓለም ዋንጫ ማሸነፍ ነው እና ያንን ለማሳካት በሚያስችል ስፖርታዊ ዝግጅት ላይ እንዲሆን ወደሚረዳው ክለብም ነው መሄድ የሚፈልገው። እቺ የአንድ ወር ውድድር ብቻ ታሳቢ ያደረገ ሳይሆን ወደ ዓለም ዋንጫ የሚያንደረድረው ሲዝንም ላይ በፊትነሱ ላይና በላቀ ደረጃ ላይ መገኘት ይፈልጋል። በብራዚል ክለቦችም እንደዚሁ እየተፈለገ ነው የሚል ዘገባን እንዲሁ ትሰማላቸው። አሁን አስ የሚባለው ጋዜጣ በአለም የክለቦች ዋንጫ ላይ ሶስት የብራዚል ክለቦች ይሳተፋሉ። የወቅቱ የኮፓ ሊበርታዶሬስ አሸናፊ ቦታፎጎ፣ ፍሉሜናንሴ እና ፍላሚንጎ የሚባሉት ሶስቱም የብራዚል ክለቦች ክርስቲያኖን የማግኘት እድል ካላቸው አይናቸውን አያሹም የሚባሉ ክለቦች ናቸው። አንደኛው ቦታፎጎ፣ የዛ ቡድን አሰልጣኝ ሬናቶ ፓይቫ የሚባሉ አሰልጣኝ ናቸው እና እሳቸው ስለዚህ ዝውውር ተጠይቀው ማን እምቢ ይላል ብለው መለሱ። እና ግን ገናኮ በዲሴምበር ነው አሉ። እንዲህ አይነት ትልቅ ስጦታ በዲሴምበር የሚሰጥ አይነት ነው ብለው መለሱ። ከባዱ ነገር የፋይናንስ ጉዳይ ነው እንግዲህ ለሁሉም ክለቦች የሚመለከት ይመስለኛል። ምክንያቱም የኮፓ ሊበርታዶሬስ አሸናፊ ቢሆንም ነገር ግን የክርስቲያኖ ደሞዝ ቅድም ስለ ዋይደር ካዛብላንካ እንዳነሳሁት ለአብዛኞቹ ክለቦች የሚቻል አይደለም። የዚህ ክለብ ባለቤት የክሪስታል ፓላስ ከፊል ባለቤት የሆኑትና ደግሞ ሊዮንንም ከጆን ሚሼል ኦላስ የገዙት ጆን ቴክስተር የሚባሉት አሜሪካዊ ባለጠጋ ናቸው። ግን ለሳቸውም ቢሆን የክርስቲያኖ ደሞዝ ከባድ ነው። እንግዲህ ለዚህ ነው በአጭር ጊዜ ፓኬጅም ጭምር ተጫዋቹ ሊዘዋወር ይችላል እየተባለ የሚነገረው። በዛው በሳውዲ የሚቆይ ከሆነ እና ያ የሳውዲ ክለብ አልናስር ካልሆነ አልሂላል ሊሆን ይችላል ነው የሚባለው። አልሂላል በዓለም የክለቦች ዋንጫ ላይ ይሳተፋል። ይሳተፋል ብቻ ሳይሆን የመጀመሪያ ጨዋታውን የሚያደርገው ከሪያል ማድሪድ ጋር ነው። ስለዚህ በዚህ በአጭር ጊዜ ውስጥ ስምምነት ተደርሶ ክርስቲያኖ ወደ አልሂላል ከሄደ ተጫዋቹ ከቀድሞ ክለቡ ሪያል ማድሪድ ጋር ነው የሚጫወተው እንደማለት ነው። እንግዲህ አልሂላል ኔይማርን በቅርብ ጊዜ ለቋል። ትልቅ ሌላ ከፍተኛ ደሞዝ የሚከፈለው የነበረ ተጫዋች ነው ኔይማር። ወደ ብራዚል ተመልሷል እንደምታውቁት። ስለዚህ ሌላ አዲስ ኮከብ ለማስፈረም የሚሆን የደሞዝ ስፔስ አለ። ግን የሳኡዲ ክለቦች የደሞዝ ጉዳይ ጉዳያቸው አይመስለኝም። ሰሞኑን ይኸው ክለብ ለብሩኖ ፈርናንዴዝ የሰባ ሁለት ሰዓት ቴኪቶር ሊቪት ከተስማማ ተቀበለው ካልሆነ ቶ አይነት የ75 ሚሊዮን ዩሮ ደሞዝ ፕሮፖዛል አቅርበውለታል እና ከተስማማ ብሩኖ ፈርናንዴዝ ከክርስቲያኖ ሮናልዶ እና ከከረም ቤንዜማ ቀጥሎ ብዙ ደሞዝ የሚከፈለው ተጫዋች የሚያደርግ ስምምነት ነው። ስለዚህ ምንም ችግር ያለባቸው አይመስለኝም የሳኡዲ ክለቦች። ለነገሩ በተለመደው የአውሮፓ ክለቦች የእግር ኳስ ሕግ የሚመሩ ስላልሆኑ እና የሳኡዲ መንግስት ቀጥተኛ ኢንቮልቭመንት ስላለ እንዲያውም አንዳንድ የሳኡዲ እግር ኳስ ላይ ጥሩ ግንዛቤ ያላቸው የሚባሉ ጋዜጠኞች ሲናገሩ እንደሰማሁት የሳውዲ የፖለቲካ ተጽዕኖ ያላቸው ሰዎች ክርስቲያኑ አሁንም ባለው ትልቅ ገናና ስም ምክንያት እና በዓለም ላይ ባሉት ብዙ አድናቂዎች ምክንያት በአልናስር እንኳ ባይቆይ በሳውዲ ሊግ መቆየት አለበት። ስለዚህ ወደ አልሂላል የመሄዱን ጉዳይ ጫና እያሳደሩ ነው የሚሉም ሰዎች አሉ። ግን ተጫዋቹ ድንገት በአውሮፓ መቆየት ከፈለገ እነዚህ በዓለም የክለቦች ዋንጫ ላይ የሚሳተፉት የአውሮፓ ክለቦች ያስፈርሙታል የሚል ግምት የለም። እንደ ሪያል ማድሪድ፣ ቼልሲ፣ ወይ ኢንተር ሚላን አይነት ክለቦች፣ ባየር ሚኒክ አይነት ክለቦች ያስፈርሙታል የሚል ግምት የለም። ፓሪስ ሳንጀርማን እንደዚሁ አለበት። ሌሎችም የአውሮፓ ክለቦች አሉ። ወደ ሀገሩ ከተመለሰ ግን ለስፖርቲንግ ሊዝበን የሚፈርም ከሆነ ስፖርቲንግ ሊዝበን አይወዳደርም በዚህ ውድድር ላይ ቅድም እንዳነሳሁት ግን ፖርቶና ቤንፊካ ይጫወታሉ። ለኢኪፕ የሚባለው ጋዜጣ ምናልባት ብሎ ነው የመለሰው። ግን ለምሳሌ ለፖርቶ ከፈረመ ፖርቶ ያለበት ምድብ የሊዮኔል ሜሲ ኢንተር ማያሚ ያለበት ምድብ ነው ስለዚህ የሊዮን እና የሲአር ሰቨንን ባላንጣነት ባለሜ ክለቦች ዋንጫ ልናይ እንችላለን ግ በጣም ጠባብ እድል ይመስላል ፖርቶም የክርስቲያኑን ደሞዝ በፍጹም ሮናልዶ ነገሩ ደሞዝ ስንል የግድ በአል ናስር የሚከፈለውን ደሞዝ ይጠይቃል ማለት አይደለም ወደ ሌላ ክለብ ከሄደ ግን ለፖርቶ የመፈረሙ እድል በጣም በጣም ጠባቢ ይመስለኛል ከዚህ በፊትም እናቱ ሲናገሩ ዶሎሮስ ሳቬይሮ ማለት ነው። 2021 ላይ ሕይወቴ ከማለፏ በፊት አንድ ቀን ለስፖርቲንግ ሲጫወት ማየት ፈልጋለሁ ብለው ነበር። አሁን ከዚያ በኋላ አራት ዓመት ሆኗል። ስፖርቲንግ ሊዝበን ደግሞ በዚህ ክረምት ከቪክቶር ዮኬሬሽ ጋር መለያየቱ አይቀርም። ብዙ ፈላጊዎች አሉት። እሱ ስለ እናቱ ምኞት ተጠይቆ ከአንድ ኤዲን ከሚባል ፖድካስት ጋር ነበር ይሄንን ቃለ ምልልስ ያደረጉት። እስቲ እናያለን ብሎ ነበር የመለሰው። እንግዲህ እንዲህ አይነት ሴንቲሜንታል ውሳኔ ከወሰነ አንድ ጊዜ የሚነግረን ይሆናል። ለጊዜው የውድድር ዘመኑን በጥሩ መልክ አይደለም የጨረሰው። ያው ለ11 ዋንጫዎች ነበር የተፎካከረው ከሄደበት ጊዜ ጀምሮ፣ የሊግ ውድድሩን ጨምሮ ሶስት ጊዜ ሳኡዲ ሊግ፣ ሲያ ቻምፒንስ ሊግ፣ የሀገር ውስጥ የጥሎ ማለፍ ዋንጫ ምናምን። የ11ዱም ዋንጫዎችን አላሸነፈም በዛ በነበረበት ጊዜ እንዲሁ ስመጥር ተጫዋቾች የጎደሉት ቡድን አይደለም። አሁን በሱ ግራ በኩል ሳዲዮ ማኔ፣ ከሱ አጠገብ ጆን ዱራን አይነት ተጫዋቾች የነበሩበት፣ እንደ አይሜሪክ ላፖርት አይነት፣ ማርሴሎ ብሮዞቪች አይነት ተጫዋቾች ያሉት ቡድን ነው። ግን ይሄ ቡድን ሜዳ ውስጥ በዋንጫ በኩል ውጤት አልቀን ነው። እንደውም ባለፉት 15 የሊግ ጨዋታዎች 23 ጎሎች ተቆጥሮበት የተከላካይ መስመሩ እንዲሁ ብዙ ጎሎች ሲያፈስ የከረመ ነው። በቅርብ ጊዜም በጃፓኑ ካዋሳኪ በሚባለው ቡድን ከቻምፒየንስ ሊግ ውድድር ውጭ ሲሆን ብዙ ጎሎች ተቆጥረውበታል፣ እና አሜሪክ ላፖርት ብዙ ስህተት ሰርተዋል። የክርስቲያኖም ብስጭት በቅርብ ጊዜ የሚታይ ነበር። እንግዲህ የአረብ ቻምፒየንስ ካፕ የሚባል አንድ ያሸነፈ ውድድር አለ። ብዙ ትልቅ ግምት የሚሰጠው ውድድር አይደለም። እንዳልኩት የክርስቲያኖን የሳውዲ ቆይታ ይህን ያህል ዋንጫ አሸነፈ አላሸነፈ በሚለው መለኪያ መመዘን ትክክል አይሆንም። ጠቅላላ ወደ ሳኡዲ የሄደበት ምክንያት የዋንጫ ማሸነፍ ጉዳይ ብቻ ስላልሆነ የእናቱን ምኞት እውን ሊያደርግ ከሆነ ግን ትልቅ ሮማንቲክ ውሳኔ ይሆናል። መቼስ ወደ ስፖርቲንግ ሊዝበን ከተመለሰ ለስፖርቲንግ ሊዝበን ብዙ አልተጫወተም። እንደምታውቁት ወደ ማንቸስተር ዩናይትድ የተዘዋወረው በቶሎ ነው በጊዜ ነው። ግን ለስድስት ዓመት ከማዴራ ከተወለደባት መንደር ሄዶ ወደ ሊዝበን ሲጓዝ ስድስት ዓመት በዚህ ክለብ ውስጥ ቆይቷል። ግን በቶሎ ነው የለቀቀው አምስት ጎል ብቻ ነው ያስቆጠረው። ስለዚህ አንድ ትልቅ ውብ የእግር ኳስ ህይወቱን በጀመረበት ቦታ እንደ መቋጨት አይነት የአንድ ምዕራፍ በውብ መንገድ መዘጋት ተደርጎ ሊታይ ይችላል። እንዲ የዓለም የክለቦች ዋንጫ ጉዳይ አሁን ትልቅ አጀንዳ ቢሆንም ስለዚህ እኔ እንደው እንደ ውብ ነገር አየዋለሁ። ነገር ግን ለጊዜው በሚነ በሚሰማው መረጃ መሰረት ክርስቲያኖ በዓለም የክለቦች ዋንጫ ላይ ይጫወታል። ፊፋ ለምን እንደሚፈልገው ግልጽ ነው። እንደምታውቁት ሊዮኔል ሜሲ እና ኢንተር ማያሚ ወደዚህ ውድድር የተሳተፉበት መንገድ እንግዳ ነበር። ራሳቸው ኢጃን ኢንፋንቲኖ ወደ ዩናይትድ ስቴትስ ሄደው በማያሚ በኢንተር ማያሚ ስቴዲየም ተገኝተው ከዛ በኋላ ማይክሮፎን ጨብጠው በስቴዲየም ውስጥ ባሉት ሜጋ ስፒከሮች ኢንተር ማያሚ ባለሚ ክለቦች ዋንጫ ላይ ይሳተፋል ሲሉ ራሱ ፊፋ አስቀምጦት ከነበረው የውድድር የተሳትፎ ፎርማት ወጣ ሀያል አካሄድን ነበር የተከተሉት። ምክንያቱም ሊዮኔል ሜሲ ብራንድ ነው። ተመሳሳይ ነገር ነው አሁን ክርስቲያኖ ላይ ለማድረግ እየሞከሩ ያሉት። የእሱ ክለብ አልናስር አይወዳደርም፣ ግን በውድድሩ ላይ ለሚሳተፍ ክለብ እንዲፈርም ጫና ለማድረግ እየሞከሩ ነው። ምክንያቱም ክርስቲያኖም ብራንድ ነው። እሳቸው ደግሞ የእሳቸው በቃ ሌጋሲ አድርገው የሚያዩት ውድድር ነው። ለዚህ ነው ከአንዳንድ ክለቦች ጋር ውይይት እየተደረገ ነው የሚል የፐብሊክ አፒል ያቀረቡት። በቃ ክርስቲያኖ አሁን ለመዛወር ፈቃደኛ ነው፣ ስለዚህ ባካቸው ያስፈርሙት አይነት ጥረት እያደረጉ ያሉት እና ብዙ ቢሊዮን ገንዘብ ነው ውድድሩ ላይ ሳውዲዎች ኢንቨስት የሚያደርጉት። በተሳታፊዎቹ ክለቦች እንግዲህ ቅድም ያልኩት አይነት የተሳትፎ ገንዘብ ብቻ የሚያገኙ ከሆነ ያንን ገንዘብ በ32 ክለቦች መምታት ምን ያህል ገንዘብ እንደሆነ፣ የብሮድካስት ስምምነቱም ሳይቀር በሁሉም አህጉራት እንዲተላለፍ ለማድረግ በጣም ብዙ ገንዘብ ኢንፍሌትድ የሆነ የብሮድካስት ዲል ነው የተከፈለው። የቲኬት ዋጋው በጣም አነስተኛ ነው። ስለዚህ ብዙ ሰው ወደ ስቴዲየም እንዲመጣ ለማድረግ ይሞክራሉ እና ይሄ ሲሆን የክርስቲያኖ መኖር ትልቅ አትራክሽን ነው የሚሆነው። ብዙ ሰውን ወደ ስቴዲየም የሚጠራ ተጨማሪ ምክንያት ነው የሚሆነው። ያንን ለማድረግ እንግዲህ እየሞከሩ ነው። በነገራችን ላይ ይሄ የሚሆን ከሆነ እና ለምሳሌ ክርስቲያኖ ከአንዱ በዚህ ውድድር ላይ ከሚሳተፍ ክለብ ጋር ቢስማማ አልናስር መፍቀድ አለበት። ምክንያቱም እስከ ጁን 30 ድረስ ውል አለው። አሁን ውድድሩ ደግሞ ጁን 15 የሱ ኮንትራት ከማለቁ ከሁለት ሳምንት አስቀድሞ ነው የሚጀምረው። ስለዚህ አልናስርም ቢሆን ለመልቀቅ ተጫዋቹን መስማማት አለበት። ልክ ሊቨርፑል ትሬንት አሌክዛንደር አርኖልድን ለሪያል ማድሪድ ለመልቀቅ መስማማት እንዳለበት ልክ ነው። ትሬንት አሌክዛንደር አርኖልድ ከሊቨርፑል ጋር ኮንትራቱን ያጠናቅቃል። ነገር ግን በዓለም የክለቦች ዋንጫ ላይ እንዲጫወትና ፊፋ ባስቀመጠው የዝውውር ቀነ ገደብ ውስጥ ከጁን 1 እስከ ጁን 10 ባለው ጊዜ እንዲፈርም ሊቨርፑል መፍቀድ አለበት፣ ወይም አነስተኛ የኮምፐንሴሽን ስምምነት መፈጸም አለባቸው። ለምሳሌ ውሉ ከማለቁ በፊት ባለው ጊዜ አስቀድሞ ተጫዋቹን ሊቨርፑል እንዲለቀው ሪያል ማድሪድ አነስተኛ ገንዘብ ልክፈል ብሎ መደራደር ይችላል። ስለዚህ እንደዚህ አይነት ስፔሻል አሬንጅመንት ካለ ሊቨርፑል ተጫዋቹን ለሪያል ማድሪድ ይለቀዋል። ሪያል ማድሪድ ደግሞ በአለም ክለቦች ዋንጫ ላይ ያጫውተዋል ማለት። ካልሆነ ግን ለምዝገባው አይደርስም። ልክ እንደዚሁ ተመሳሳይ ነገር ነው የክርስቲያኖ ሮናልዶም ጉዳይ። በአልናስር ሊቆይ የሚችልበት እድል ዝግ አይደለም። ነገር ግን የእሱን የሶሻል ሚዲያ መልእክትን እንደ አንድ ጠንካራ ፍንጭ ከወሰድን፣ የኢንፋንቲኖ ንግግር ካየን ግን በአልናስር ላይቆይ የሚችልበት አጋጣሚ የበለጠ ሰፋ ያለ ይመስላል። ስለዚህ ወደ የትኛው አቅጣጫ ይሄዳል የሚለውን ምናልባት በአጭር ጊዜ ልናውቅ እንችላለን በተለይ ከዓለም የክለቦች ዋንጫ ውድድር ጋር ምክንያቱም ለአስር ቀን የሚቆይ የዝውውር መስኮት ስለሆነ ከዛ በኋላ ተመልሶ እንደገና ይከፈታል በተለመደው ጊዜ ግን ይችኛዋ ለዓለም የክለቦች ዋንጫ ተብላ ክፍት የምትደረግ የአስር ቀን የዝውውር መስኮት ነች እና በዛ ጊዜ ውስጥ እናውቃለን ግን ለጊዜው ብዙ ወሬ ይወራል ክርስቲያኖን በተመለከተ